አሜን ድንቅ ነው፣ ድንቅ ነው። አሜን ኔትወርክህ ብቻ ትንሽ እየተቆራረጠ አስቸግራቸው። የውጊያ ነው። ኦኬ፣ ምንድን ነው የኔ ነው ችግሩ ያለህበት ቦታ ሊሆን ይችላል። ያለህበት ቦታ፣ ስልክን ያስቀመጥክበት ቦታ። ቀጥሎ በምናደርጋቸው ውይይቶች በደንብ ማድመጥ እንድትችሉ። አሁን እንዴት ነው? ይሰማችኋል? ሳይቆራረጥ እኔ ጋ ያለው ችግሩ አንተ ጋ ነው ኔትወርክህ። ኦኬ አሁን ጥሩ ነው አይደል? አሁን እንዴት ነው? አሁን እንዴት ነው? አሁን ጥሩ ነው እያሉ ነው። መሀል መሀል ላይ የሚቆራረጥባችሁ ከሆነ ትነግሩናላችሁ አሁን ጥሩ ነው እያሉ ነው ቅድም አሁን ጥሩ ነው ይሰማል እያሉ ነው። ከልብ ነው ማመሰግ ነው። ታፕታፕ አድርጉ፣ ኮፒ ሊንክ ሼር ማድረግን እንዳትረሱ። በጣም ደስ የሚል ዝማሬ አድምጠን ተመልሰናል። መሀል መሀል ላይ እንደዚሁ ዝማሬዎችን ተስፋሽ ይዘምርልናል። እንጀምር ይቻላል እ የመጀመሪያው ጥያቄ ማነሳለ በመንፈሳዊ ዓለም ያሉ ሰዎች ጌታን በተለያዩ መንገዶች ተገናኘን ወይም ደግሞ ጌታን አገኘሁት ሲሉ ይደመጣሉ እና አንዳንዱ ከቤተሰቤ ነው፣ አንዳንዱ ሰው መስክሮልኝ ነው፣ አንዳንዱ መጽሐፍ ቅዱስ ሳነብ ነው ይላል እና እንዴት ነው ወደ ጌታ ቤት የመጣው? እስኪ አጠቃላይ እንዴት ጌታን ተገናኘው? ከቤተሰብ ነው? ተመስክሮልህ ነው? እስኪ እሱ ለአድማጭ ተመልካቾቻችን ብነገር። እሺ እንግዲህ እኔ ያው አይ ቲንክ ቢ11 ወ የአስር ዓመት ልጅ እያለሁ ይመስለኛል እና ታላቅ እህቴ ዩኒቨርሲቲ ተማሪ ነበረች። በተለያዩ ኢንተርቪዎች ተናግሬዋለሁ እና እሷ በዩኒቨርሲቲ በምትማርበት ጊዜ ዩኒቨርሲቲ ገብታ ያው እንግዲህ ዊኬንድ ላይ ዩኒቨርሲቲ ተማሪዎች ወደ ቤት ይመለሱ የለ እና ወደ ቤት ስትመለስ ሁላችንንም ሰብስባ ስለ ጌታ ኢየሱስ ክርስቶስ ነገረች እና ያን ሰዓት ነ አስር አስራ አንድ ዓመቴ ልጅ መሆን ነው እና በዛ ሰዓት በጣም ልብ የተነካ ከዛ ቤተክርስቲያን